የጂያንና የአሊያ ነገር ከጊዜ ወደ ጊዜ እየተሻሻለ እየመጣ ነው ያለው። በተለይ ደግሞ ባሏ ያስቀመጠውን ቪዲዮ ካየች በኋላ ለጂያን ያላት አመለካከት በጣም እየተቀየረ ነው ያለው። ሰዳከት ደግሞ ሌላ አሳብ አምጥታለች። እንዲፋቱ ፍላጎት እያሳየች ነው፣ እንዲፋቱም ጠይቃለች። ግን ማንም አልሰማትም። ሰዳከት ምሽቱን በጣም ተጨናንቃ ነበረ። በአንድ ጉዳይ ቢዚ ሆናለች። ይህም ደግሞ የድሮ ፍቅረኛዋን የወጣትነት ፍቅረኛዋን እጀመል እንዲገደል ትእዛዝ እየሰጠች ነበረ። ስለዚህ ጉዳይም ጂያን ማወቅ የለ በትም እያለች ጠበቅ ያለ ትእዛዝ እያስተላለፈች ነው ያለችው። እሷ የቀጠረቻቸው ገዳዮች ዛሬ ምሽት ለመሄድ ቢያስቡም ነገር ግን ነገሩ ከባድ ሆነባቸው። ስለዚህ ለመከታተል ወስነዋል። ጂያን ደግሞ ዛሬ አሊያ ሆስፒታል ግዳጅ አለብኝ አመሻለሁ ብላ ተናግራለች። እሱ ሊጠይቃት መጣ ቀጥታ ከሻይን ጋር ካወራ በኋላ ከእሱ ጋር ተጨቃጭቆ ወደ ክፍሏ እንደገባ፣ ተጣላ እንዴ እያለች ነው። አልተጣለው አልተጣለው ላወራው ነበር የሄድኩት፣ መግባት ትችላለሁ እያላ ገባ። ከገባ በኋላ እንዴት ነው ቅድም ቪዳን የማይሆን ነገር ተናገረችሽ አይደለ? በጣም ይቅርታ እያለ ነበረ አራራ። ምንም አላለችኝ፣ ችግር የለም ችግር የለም። በእርግጥ ያው አጎታ አይደለ? የማይሆን ነገር የማይሆን ነገር የሚነግራቸው አለችው። አዎ ልክ ነሽ ልክ ነሽ። እሱ ነው የማይረባ የማይረባ ነገር እያወራ ሌላ ነገር ውስጥ የሚከታቸው እንደሱ ሊያረገኝ እየሞከረ ነው፣ ሌላ ነገር ውስጥ እንድገባ እየገፋፋኝ ነው አላት። ግን አንተ አገባ የፈለገ ቢገፋፋም አንተ አገባም፣ ምክንያቱም አንተ እሱን አደለም አለችው። አዎ አሁ ልክ ነሽ ልክ ነሽ እያለ ጭንቅላቱን እየነቀነቀ አያት። ከዛ ትኩር ተመለከታት። ይሄ ጭራቅ ነህ ምናምን የምትይኝ ነገር ማለት ነው ከጊዜ ወደ ጊዜ በጣም እየጠፋ ያለው እና አሪፍ ነው፣ በጣም ደስ ብሎኛል እያላት ዞር አለ። እሷ ደግሞ አፍራ ፊቷን ዞር እያደረገች ነበረ። ይሄ ነው ቢሮሽ ይላታል። አ ወደድከው ትለዋለች። አይ ቆንጆ ነው ምንም አይልም በእርግጥ ሆስፒታል እኔና አንቺ ብንከፍት እኮ ከዚህ የበለጠ ቢሮ እናዘጋጅልሽ ነበር፣ ቆንጆ ቢሮ በፈ በመረጥሹ ዲዛይን እያላት ፈገግ ብላ ታየዋለች። ከዛ ዝቅ ሲል የእሷን የልጇን ፎቶ እያየች ነበረም። አብረው ተቃቅፍ የተነሱትን ፎቶ ካየ በኋላ አንስቶት በጣም ያምራል በጣም ያምራል እያለ እያሳያን ነበረ። በጣም ግሩም ልጅ፣ ቆንጆ ልጅ፣ በጣም አሪፍ ልጅን ያሳደግሽው ልክ አባቱን የሚመስል አንቺን የሚመስል እያለ ሲያደንቅ ነበረ። ዝም ብላ ገርሟት ትመለክተዋለች። ከዛ ፎቶውን መልሳ ታስቀምጠዋለች። እኔ ምለው ታዲያ ለምንድን ነው ዛሬ ግዳጅ እንደነበረብሽ ለእኔ ያልነገርሽኝ አላት። ምን እንዳለመልጥ ብለህ ነው የታመልጣለሁ ብላ ጠየቀችው። እኮ ያለ ልጅሽ ታመልጭ የነበር ድሩንስ እኔ እንጃ ግን ያው ደስ ይል ነበረ ደስ ይል ነበረ አለችው። ብቻ ግን ብታሳውቂኝ ደስ ይል ነበረ፣ ሌላውን ነገር ታዩ ይሄ ነው ደስ የሚለኝ ኔን እያላት ሺህ ይቅርታ ስላላሳወቅኩ በጣም ይቅርሳ አለችው። ጠጥሮ በቃ እንግዲህ ያው ታውቂያለሽ፣ እኔ ለምን እንደዚህ አንቺ አጠገብ ስርስር እንደምል ለራስሽ ደህንነት ብዬ ኮ ነው ስለምጨነቀ ስለሚያሳስበኝ ነው። ይሄ የደሚር ሆስፒታል ነው፣ ደሚር እንደፈለገ ይመጣል ይገባል እና ምናልባት የሆነ ነገር እንዳይፈጠር ብዬ በጣም እሰጋለሁ እያላት፣ ችግር የለም ምንም አታስብ እያለችው ነበረ። ከዛ በቃ መልካም ምሽት የእኔ ሰዎች እዚህ ያሉ ምንም ነገር አይፈጠርም ብሏት ወጣ። ፈገግ ብላ ያየችው ነበር። ሲወጣም ምን እየተሰማት እንዳለ ራሱ ራሷን ስትጠራጠር ነበረም። በሌላ በኩል በጠዋት አሊያ ከካናዳ እያዘዘችው የልጇ ፓስፖርት ደረሰ። ከኢስታንቡል እሷ የምትኖርበት ማርዲን ውስጥ እንደደረሰ ቀጥታ ይህንን መልእክት ያደረሰችው ሴት ወይዘሮ አሊያን ፈልጌ ነበር እያለች ሚኒን ጠየቀቻት። ከዛ ሚኒ አሁን ለምሳ ወጥታ ነበር፣ ምን ተፈጠረ ብላ እየጠየቀቻት ይህ መልእክት ከካናዳ ኤምባሲ ተልኮላን ነው ብላ ነገረቻት። ከዛም ወዲያው ነበረ ሚኒ ችግር የለም እዛ ሂጅና አስቀምጪው፣ ስትመጣ ታየዋለች ብላ ነገረቻት። እቺ መልእክተኛ ቀጥታ መልእክቱን ይዛ ወደ አሊያ ቢሮ ገብታ አስቀምጣ ወጣች። ሚኔ ይህንን ጊዜ በፍጥነት ወደ አሊያ ቢሮ ከገባሽ በኋላ ቀጥታ ጠረጴዛ ላይ የነበረውን የተላከውን መልእክት ለመክፈት እየታገለች ነበረ። ቶሎ ብላ እየተጣደፈች ከፈተችው። ስትከፍተው ውስጡ ፓስፖርት ነበር ያለው። ፓስፖርት እኔ አላምንም፣ እኔ አላምንም። ያን ቪዲዮ ካዩት በኋላ ይሁን የተቀየረ ነገር አለ ማለት ነው በእርግጠኝነት ወደ መጣችበት ተመልሳ ልትሄድ ነው። እንደዛ መሆን አለበት እያለች መልሳ ፓስፖርቱን የመጣበት መጠቅላይ ውስጥ እየከተተችው ነበረ። ደስ ብሏት እየወጣች ነው። አሊያ እስካሁን ድረስ ወደ ስራ አልሄደችም። ወደ ልጇ ክፍል ገብታ ነበር። አብራው እዛ አልጋ ላይ እየተጫወተች እና ና ተከፋች ከዛ፣ በማዲን የኔ ልጅ ዛሬ ቀኑ ምን እንደሆነ ግን ታውቃለህ? ዛሬ ምንድን ነው ቀኑ እያለችው ነበረ። እንዲህ ስትለው ዛሬማ ልደቴ ነው ይላታል። ከዛ ምን ምን ማድረግ እንደሚፈልግ ጠየቀችው። ከዛ የሚወደውን አይነት ኬክ ነገራት፣ እሰራላለሁ አለችው። ከዛ ቀጥታ ወደ ፈረስ እንሂድና ፈረስ እንጋልብ እያላት ነው። አባቱ ይህን ነገር አስለምዶታል። በተለይ ደግሞ ለልደቱ ይወስደው ነበረ። ነገር ግን አሁን አለ አሁንማ እንደዛ ማድረግ አንችለም፣ ምትወደውን ኬክ እሰራላለሁ፣ ቆንጆ የሆነ ጊዜ እናሳልፋለን እያለችው ነበረ። ከዛ ወደ ፓርክ ወስጄ አይስክሬም እጋብዛለሁ እያለችው ነው። እንዲህ እያለችው እየተሳሳ ተሰቆ ሲላፉ እሱ ግን ፈረስ ቢጋልብ ደስ ይለዋል፣ ሀሳቡን ተቀበለ። ከዛ ድንገት ጂያን በመኝታ ክፍላቸው እያለፈ ነበረ፣ ቆሞ ያዳምጣል። ዝም ብሎ እያዳመጠ እያዳመጠ ምን ማድረግ እንዳለበት ያስባል። በሌላ በኩል ካያ አሁንም ቢሆን የመፈታቱንና የዜሬን ጉዳይ ያስባል። ከዛ በድንገት የእስር ቤቱ ጠባቂ መጥቶ አቶ ጂያን የላከል አናግረው ብሎ ስልኩን ሰጠው። ካያ ስልኩን ተቀበለ። ጂያን ስልክ እየደወለ ነበረ። ካያ ካነሳው በኋላ ሄለ ወንድሜ፣ እንዴት ነህ? ኧረ ዜሬን እያወራችኝ እኮ አለም። ዜሬን ዘጋችኝ እኮ፣ ትናንትና በስልክ ሳወራት ዝም አለችኝ አለው ካያ ምን እንደሆነ ታውቃለ። ጠንከረ ማለት አለብህ፣ ትንሽ ጠንከረ በልሽ። ፊት ለፊት የሚጠብቅ ችሎት አለ። እኔ እንደምንም ብዬ ከዛ እስር ቤት አስወጣሃለሁ፣ ምንም አታስብ። ግን አንተን ማለፍ አለብህ። ከዚህ የባሰም ሊመጣ ይችላል፣ ታውቃለ እያለው ነው። ከዛ ካያ እሺ አመሰግናለሁ ይለዋል። ስልኩ ተቋረጠ። ኤሮል ጠበቃው ቀስ ብሎ ወደ ጂያን እየጠጠጋ ነበር ያለው። ከዛ ጃን ጠበቃውን ጥያቄ መጠየቅ ጀመረ። በቦታው የተፈጠረውን ነገር የሆነ የቀረጸ ካሜራ ወይም ደግሞ የአይን ማኝ ምናምን ነገር የለም? እንዴት ነው ሁኔታው? እንዴት ነው እስኪ ያሳውቀኝ አለው። ከዛ ኤሮል እስካሁን ድረስ እንግዲህ ምንም ነገር የለም፣ ምን እንደምናረግ አላውቅም ገብቶኛል እያሉ ስራቸውን ሊሰሩ ወደ ውስጥ እየገቡ ናቸው። ሚኒ እስካሁን ድረስ አሊያ ወደ ቢሮ እስከመጣረስ እየቋመጠች ነው። አሊያ መጣች። ቀጥታ ሚኒን ሰላም ብላት ባጠገባ እያለፈች ወደ ቢሮዋ ገባች። ስትገባ ያንን መልእክት እያገኘችው ነበረ። እሷም ብት ደንግጣ ተቻኩላ ቶሎ ብላ ከፈተችው። ስትከፍተው ውስጡ የልጇ ፓስፖርት ነበር ያለው። በጣም ደስ አላት። ሻይን ደግሞ በአንድ በኩል የአባቱ ሁኔታ እዛ ሆስፒታል ውስጥ ይከታተላል። እዛ ሆስፒታል ውስጥ ተቀምጦ ነበረ። በውጭ በኩል ተቀምጠው ድንገናሬ አሊያ እየጠራቻት ነበረ። መጣች። ከዛ ቶሎ ብላ ወደ ሆስፒታሉ እየገባች ነበረ። ሻይንን ተቀም አየችው ስታየው፣ ፍዝዝ ብላ ቀረች። ቆመ ብላ ስትመለከተው እሱም ድንገት ቀና ሲል አያት። ሲያያት ቀጥታ ወደ እሱ እየጠጋች እየጠጋሽ ነበረ። አባት እንዴት ነው አለችው። ደና ነው ደና ነው ደና ነው ይላታል። ሁኔታው እንዴት ነው ተስፋ አለው እያለችው ነበር። ተስፋ አለው ምንም አታስበ። በእርግጥ አባቴ እስር ቤት እያለ በወይዘሮ ስዳከት ምክንያት ብዙ ነገር ተፈጥሮ ነበረ። እንደገና ደግሞ አሁን ደግሞ ወንድምሽ ምንም በቀይ ነገር ሊረጋጋ አልቻለም። በወንድምሽ ምክንያት ደግሞ አሁን አባቴ ሆስፒታል ገብተዋል አላት። ግን ታውቃለህ አባትህ ካየል ሊገለው ነበረ አለችው። ይሄ ነው ምክንያቱ አላት። ታዲያ ከዚህ ውጭ ምክንያት ሊኖር ይችላል እንዴ? ብላ ጠየቀችው። ደግሞ አባቴም ቢሆን ከያል ለማጥቃት የራሱ ምክንያት አለው። ምክንያቱም እናተሽ ከሰሞኑ ያረገችው ነገር ትክክል አይደለም እያላን ነበረ። ዝም ብላ ታይዋለች። ይ ለሻይነና ያንተ መቼም ይቀር አልልም። ለሁለተኛ ጊዜ ለሁለተኛ ጊዜ ክደኛል። ከዚህ በኋላ ግን ሶስተኛ እድል የሚባል ነገር የለም። እኔና አንተ አንድ ላይ የምንሆንበት ምንም አይነት እድልም አጋጣሚም የለንም። እኔና አንተ የሚባል ከዚህ በኋላ የለም ብላ እያለቀሰች ነበረ፣ ትታው ሄደች። ዝም ብሎ ትኩር ብሎ ያያታል። ተቸግሮ መምጣት እንዳልቻለ የነገራት እሷ ግን ከአቅሟ በላይ ሆኖባታል። ቀጥታ ወደ አለያ ቢሮ የገባች ነው ወደ ቢሮዋ ገብታ እየተቀመጠች፣ እንዴ ናሬ፣ እንዴት ነሽ? ምንም እኮ ሰላም እኮ አትመስይም። ምንድን ነው ችግራ? ልስትላል ነበረ። ደህና ነኝ ደህና ነኝ ብላ ተቀመጠች። አሊያ መታ ፊት ለፊቷ እየተቀመጠች ነበረ። ከዚህ በኋላ ሻይንን ማየት አልፈልግም ድጋሜ ባለው ይሻለኛል ትላታለች። አይ አሁንም ከሱ እየሸሸሽ መሆን አለበታ፣ እንደዛ ነው እያለች አሊያ ጥያቄ መጠየቃውን ቀጠለች። ከዛ ውሃ ቀዳችላት። እስኪ ውሃ ጠጪ፣ ምንድን እየተፈጠረው ትላታለች በአሁን ሰዓት ላይ ከሱ የበለጠ እኔ ላይ ህመም እንደሚለቅብኝ አይነት ሰው የለም በቃ ሁል ጊዜ ሳይ ቆስሌን ነው የሚያስታውሰኝ አሁንም ቢሆን ያሳምመኛል በጣም መጥፎ ስሜት ነው የሚሰማኝ እያለቻ ነው አሊያ ትጉርብላታያታለች ብላ ታያታለች እሺ ለማንኛውም እኔ የምልሽን ስሚ ዛሬ የዴኒዝ ልደት ነው እና ቆንጆ ነገር አስቤያለሁ አለቻ ኧረ ምን አስበሻል? እስኪ ንገረኝ። ወንድም ግን ያቃል ስለዚህ ጉዳይ ብላ ጠይቀቻት። አያውቅም፣ አያውቅም አልነገርኩት። ምን ያደርግለታል? እኛ ጥሩ በሆነ መንገድ የዴኒዝ ልደት እናከብራለን። ምክንያቱም በአሁን ሰዓት ላይ ወንድምሽ በጣም በብዙ ነገር ተጨናንቋል። እንዴት ብዬ ለነገረው እችላለሁ? ብዙ ሀሳብ አለበት ብላ ነገረቻት። ይገባኛል፣ ይገባኛል። ግን እንደዚህ ነገር ባደብቂው ደስ ይለኛል። ለማንኛውም ምን ይወዳል? እስኪ ዴኒስ በማለት ነገረቻት። ያው እሱ የሚወደው ፈረስ መጋለብ ምናምን ነገር ነው የሚወደው። እንደዛ ብሎ ጠይቆ ነበረ። ግን አሁን እኔ እንደዚ ማድረግ አልችልም፣ እኔ እሱን ፈረስ ላይ ማስቀመጥ አልችልም። አባቱ ነበር እሱን እንደዛ እያረገ መዝናን ነው። ለዛ ነው ነምና ይሄን ቢሆን የጤና ፈቃው በማለት ተናገረች። ከዛ አለያ በደንብ ወደ ናሬ ትጠጋና፣ ናሬ ልሽ ያን ቪዲዮ አይቸዋለሁ አለቻት። ናሬ ክው ነበር ያለችው። ምን ብላ ትመለከታታለች። አይቸዋለሁ አዎ አዎ፣ ግን እንዴት አልነግርሽኝም አንቺም ታውቂ ነበር አደለ? ልነግሪኝ ትቺ እኮ ነበረ። ምን ችግር አለው አለቻት። እንዴ ቆይ አለ ስታስብን ያንቺ ላይ እንዴት እንደዚህ ማድረግ ይችላለሁ? ሴት እኮ እኔ ሴት ላይ እንዴት እንደዚህ ይደረጋል? ትላት አለች። ይሄ ለእሷ በጣም ፈተናና አስቸጋሪ እንደሆነ ነገረቻት። ግን ቆይ ማን የነገረሽ በማለት ጠየቀቻት። ማን ቪዲዮን እንዳሳያት ስጠይቃት የሆነ እሷ ያለበት ፍለሽ ቦርስ ውስጥ አግኝቼ ነው ብላ ነገረቻት። ከዛ ናሬ አንደኛ እየጠረጠረቻት ሚኔን ነው። ከዛ አሊያ ስለዚህ ጉዳይ የምታውቂው ነገር አለው ወይ ብላ ስጠይቃን ነገር ግን ናሬ አላውቅም እያለቻን ነው። ከዛ አሊያ ቀጥታ ወደ ወንበሯ እየተቀመጠች እስኪ እንግዲህ ለማንኛውም ቀጥታ ወደ ቼክ አፕሽን ሂድ እያለቻት ወደ ምርመራዋ እያመራች ነበረ። ከዛ ከሰዓታቶች በኋላ ወደ ቤት መጡ ሁለቱም። እንደመጡ ገና ከመኪናው እንደወረዱ ግቢው በዲኮር አሸብርቆ ነበረ። በቀጥታ ወርደው አሊያ በአንድ በኩል ግራ እየገባ ነው ምን ተፈጠረ ስትል እኛንን ግቢውን በሙሉ እንደዚህ በዲኮር ያሳመን ነው እንኳን አደረሳችሁ ለዚህ እያለች ሞ ትናገራለች። አሊያ ጂዣን እንዴት አወቀ እያለች ግራ ገብቷት ወደ ውስጥ እየገባች ነው። በተለይ ኬክ የመሳሰሉ ነገሮች እንደተዘጋጁ እየሰማች ነው። ሰዳከት ዋናው ሳሎን ቁጭ ብላ ነገሩን ትከታተላለች። በአንድ በኩል እነ ፓኪዜና እነ ሞ አንድ ላይ ሆነው ጠረጴዛ ላይ ብዙ ነገሮች ያቀራርባሉ። ከዛ አንድ ላይ ልታቀራረብ እየመጣችው ናሬ ነበረች። እናቷ መንገድ እየዘጋችባት ፊት ለፊቷ እየቆመች ነበር። ናሬ ትክክለኛ ውሳኔ ነው ስንሽው፣ ከባለቤትሽ ጋር ለመቆየት መወሰንሽ ትክክለኛ ውሳኔ ነው አለቻት። እማዬ እባክሽ፣ እስኪሁን ደሞ አሪፍ ጊዜ ቢያንስ እናሳልፍ። ነገሩ ናት በጥብጭው አለቻት። ጥሩ አልበጠብጠው ግን፣ ታውቂያለሽ እኔ እያልኩ ያለሁት ምርጥ ባላለሽ ምናምን ነገር አይደለም ነገር ግን እንደዚህ አይነት ነገር ውስጥ እንኳን ገብተሽ ከአንቺ ጋር ሊቆይ ተስማምተዋል። ይሄ ማለት ያፈቅርሻል ማለት ነው። አየሽ የሚያፈቅርሽ ባልሽ ማግባትሽ እንዴት እንደጠቀመሽ አለቻት። አውቃለሁ ማይ፣ በጣም ጠቅኛል። በጣም አመሰግናለሁ ስለነገርሽኝ ብላ በቀጥታ ወደ ጠረጴዛው ተጠጋች። ሰዳከት ገርሟ ታያት፣ አለች ጂያን፣ ትንሽ ቆይ ተብሎ ህፃኑን ይዞት መጣ። እንዳታይ፣ እንዳታይ፣ ናንተ ሰርፕራይዝ አለኝ እያለ ወደ ዋናው ሳሎን ይዞት ከመጣ በኋላ አይኑን እንዲከፍት ጠየቀው። ህጻኑ ጂያን አይኑን ሲከፍት ለእሱ የተዘጋጀውን ነገር ሲያይ በጣም ደስ አለው። ዛሬ ልደቱ ነው። ከዛ አሊያ በቀጥታ የተዘጋጀውን ኬክ ይዛ መጣች። ኬኩን ፊት ለፊት አርገው ከዛ ፎቶ እየተነሱ ነበረ። በአንድ በኩል ጂያን አብሯቸው እንዲህ እየተደሰተ እየተመለከቱት እናቱ ሰዳከት እንዲሁም እህቱ ናሬ ውስጣቸው የሆነ ጥርጣሬ እየተፈጠረ ነው ያለው። የአሊያና የጂያን መቀራረብ በጣም ከልክ እያለፈ እየመጣ ነው በነሱ። አይ በአንድ በኩል ኬኩን እየቆረሱ የህፃኑ ልደት ያከብሩለታል። ኬኩን ቆርሶ በመጨረሻ ፎቶ እየተነሱ ከዛ በድንገት እና የኔ ልጅ ና እስኪ ና እስኪ እያለች ሰዳከት ጠራቸው። የኔ ልጅ ልጅ ለአንተ የዚህ ቤት ደጋፊ ነው የምትሆነው። አንተ የዚህ ቤት ማገር መሰረት ነው የምትሆነው ነው የቤተሰባችን ጠባቂ ከሌላ ትሆናለ። ስታደግ ብዙ ነገር ካንተ ጠብቃለሁ እያለችው ልክ እንደ አዋቂ ስትናገር ነበረ። ከዛ አሊያ በአንድ በኩል ፊቷ ይቀየራል። እንዴት እንደዚህ ትላለች እያለች ነበረ። ከዛ ጃ ወደ አሊያ ጋር ተጠጋ። ሁለቱም እጆቻቸውን አጣምረው ህፃኑን ጃን ሲመለከቱ ነበረ። ከዛ በኋላ እያው እንግዲህ ለሆነው ነገር በሙሉ አላመሰገንኩም፣ በጣም አመሰግናለሁ፣ በጣም አመሰግናለሁ ትላለች። ችግር የለም ይላታል። እኔ ምለው እንዴት ግን አወክ አለችው። ቅድም ጠዋት ላይ ስታወሩ ሰምቻችሁ አላት። እሷ ደግሞ እየሳቀች ምንድነው እኛ መከታተል እንዴ አለችው። አዎ አንዳንዴ እያለ ይስቃል። ሁለቱም እንዲህ ይቃልዳሉ። ከዛ ዞር ብሎ ያያታል። አሁን የሌዳ ዝግጅቱ እንደቀጠለ ነው። ከዛ በኋላ ጂያን ወደ ህፃኑ ጠጋ ብሎ እንዴት ነው እስካሁን ድረስ ቆንጆ ጊዜ ያሳልፈናል፣ ነገር ግን የሚቀር ነገር አላለ ብሎ ጠየቀው። እረ አጎቴ፣ ሁሉም ነገር ሁሉም ነገር ጥሩ ነው አጎቴ፣ በጣም ነው ሞደ እያለው ነበረ። እኔ ሞደ አለው። ግን የሆነ የቀረ ነገር የለም እርግጠኛ ነህ ይለዋል። ምን አለ እያለ ህፃኑ ሲጠይቅ፣ ቀጥሳ ወደ ፈረሱ እወስዳለሁ አለው። ጂያን በጣም ደስ ብሎት አጎቱን እያቀፈው ነበረ። አጎቴ በጣም ነው ሞደ ብሎ እያቀፈው አለ። ያገርሟት ነበረ። ምታያቸው ናሬም ብትሆን በጣም ገርሟታል። ከዛ በቀጥታ ፈረስ ወደሚጋልቡበት ቦታ መጡ። ከዛ በቀጥታ አጥሩን ተደግፈው እየተመለከቱ ነበረ። አጎቴ ጂያን እነዚህ ፈረሶች ቶሮንቶ ካሉት ፈረሶች በጣም የበለጠ ያምራሉ እያሉ ነበረ። ከዛ ለህፃኑ ጂያን የምትሆን አጠር ያለች ፈረስ ይዘውለት መጡ። እዛ ላይ እንዲሆን አሊያ ደግሞ በአንድ በኩል በጣም ፈርታለች። አሊያ እንደዚያ ነገር ጭራሽ ሞክራ አታውቅም። ከዛ ግን አሁን ወደ ፈረሷ ይዘውት እየወጡ ተከተለው ጊያባች። ከዛ ጂያን አብሮ እያለማመዱ ነበረ። ናሬ ገርሟ ታያቸዋለች። ከዛም ያውቃሉም በፎቶን ሾው ፎቶን ሾው ይላታል ጂያን እሷ ልጇን ፎቶ ታነሳለች። ከዛ እንዲህ እያጫወታቸው ትንሽ ከቆየ በኋላ ብሎ በቃ እናንተ ተጫውቱ ብሎ እናትና ልጅን ትቷቸው ወደ እህቱ ናሬ መጣ። ወንድሜ እናትና ልጅ በጣም ደስተኛ ሆነዋል ደስተኛ ሆነዋል በማለት እየተናገረችው ነበረ። አዎ ለፈጣሪ ፍቃድ ይላታል። እኔ ምለ ማን ነው ግን ያን ቪዲዮ አሊያን እንድታዩ ያረገው? ማየም አላለችም አንተም አይደለም። ታዲያ ማን ነው ብላ ጠየቀችው። ዝም ብሎ ተመለከተ በአንድ አቅጣጫ ዝም ብሎ አሊያን ያያታል። እንግዲህ ያው ከዚህ ዝምታ ጀርባ የሚነግረኝ ነገር እንደሆን ታውቃለህ። በስትክክል ለአሊያ ቪዲዮ ያሳ ያየቻት ሚኔ ናት በማለት ነገረችው። ትኩር ብሎ አያት። ቆይ አንተ ልጅን እሷን ለምንድን ነው ማተዋት ለምንድን ነው ማተዋት? ቆይ ምንድን ነው ሀሳብ? ምንም እየገባኝ አይደለም። እስኪ ተዋት በቃ ምንም አታረግልህም እኮ አለችው። ዝም ብሎ አሁንም አለን ያያታል። ምንድን ነው አሁንም? ድጋሚ ራሷን ለማጥፋት እንዳትሞክር ፈራ። እንደ ሼዳ ራሷን እንዳታጠፋ ፈራ። እንደዛ ነው ሀሳብ ስትሮ ነበረ። ናሬ በቃሽ፣ ይህን ነገር ተው በቃ ስለዚህ ጉዳይ አናወራበትም አላት። እ በደንብ ነው እንጂ የምናወራበት። በል ነገር እንዴ፣ ምንድን ነው ሀሳብ? እስኪ በማለት ጠየቀችው። በቃ የበቃሽ አለ ይልሽ። እኔ ምንም በቃ፣ ሚኔ ማለት እንደ ማላገባ ታውቃለች። በቃ የታወቀ ነው ምንም የሚወራ ነገር የለውም በቃ ግን በራሷ መንገድ እኮ ልክ ከሆናት ስጋት አለባት ማድረግ ያለባትን ነገር በሙሉ አድርጋለች። እንግዲህ በዚህ ምክንያት እኔ ላዝንባትም ልቆጣትም አልችልም እያለ ነበረ። ዝም ብላ አየቸው። በእርግጠኝነት ሚኔን ለምን እንደፈለካት ገባኝ። ሚኔን ከተውካት ከአሊያ ፍቅር እንዳይዘፈርተ ነው አለቸው። እንዲህ ስትለው ናሬ ተያ ተያ የማይባል ነገር ነው ምትዩ። አሊያን ሳታውቂያት ቀርተሽ ነው? አሊያን እያወቅሻት ምን አይነት ሰው እንደሆነሽ እያወቅሽ አረባክሽታይ ግን ታ ይህን ጉዳይ ከዚህ በኋላ እንዳታውሬ፣ እውነቴን ነው እምልሽ እያላን ነው። በሌላ በኩል ሰዳኬት ከሆስፒታል ተደውለላት። የጀመልን እንዲገሉት የቀጠረቻቸው ወንዶች ናቸው። ደውለው ወይዘሮ ሰዳከት እስካሁን ድረስ እንግዲህ የጀመል ቤተሰቦች ከሆስፒታል ውስጥ እንዲወጡ ስንጠብቅ ነበረ እስካሁን ድረስ አልወጡም ነበረ። በእርግጠኝነት ግን ማታ ሊያድሩ አይችሉም፣ ገብተን ስራችንን እንጨርሳለን አሏት። ጥሩ ጥሩ፣ ዛሬ የጀመል መትረፍ የለበትም መሞት አለበት ብላ ድጋሚ ትእዛዝ እየሰጠች ነው ጠበቅ አርጋ። ከዛ በቀጥታ ዘይነብ ወዳለችበት ክፍል እየመጣች ነው። ዘይነብ ፈርታለች። በመስኮት በኩል በአንድ አቅጣጫ እየተመለከተች ነበረ። ድንገት ወይዘሮ ሰዳከት ወደ ገብታ ምን ምን መደረግ እንዳለበት ልትነግራን ነው። በሌላ በኩል ጂያን ደግሞ ቀጥታ ወደ አሊያና ወደ ልጇ እየጠጋ ነበረ። ከዛ ተጠግቶ እማዬ አንቺስ ስበቶኝ ፈረስ ነገር ሞክሪያ እያለ ህፃኑ ይጠይቃል። እሷ ፈራለሁ እያለች ነው። አሊያ ከዚህ ቀደም ሞክረው ምን እንደማታውቅ ስትናገር ችግር የለም ችግር የለም እንዳፈሪ እኮ ኋላ ይቶኛለች። ከዛ በኋላ እኔና አንቺ ፈረስ እንጋልባለን እያላን ነበረ። እሷ ግን አይሆንም እያለች ነው። ከዛ ጂያን ፈረስ ይዘውለት እንዲመጡ ጠየቃት። ምንድን ነው ለዚህም የመንጃ ፈቃድ ያስፈልጋል። ነይ ውጭ፣ ነይ ውጪ እያላት ቀጥታ ስልኳን ለናሬ ከሰጠቻት በኋላ ከኋላ ሆነች። ከኋላው ከተቀመጠች በኋላ በደንብ ያዥኝ እንዳትወርቅ ይላታል። ትንሽ ላላ አርጋ እየያዘችው ነበር። በደንብ ያዥኝ እያላት እጇን ቀጥታ ወደ ወገቡ አስጠግታ በደንብ እየያዘችው ነበረ። ከዛ በቀጥታ ፈረሱ ላይ ሆኖ ከቦታው ብዙ እየራቁ ነበረ። ብዙ ከራቁ በኋላ እየሳቀች ነው። በሕይወቷ ጥሩ ጊዜ ያሳለፈች ይመስላል። ከዛ በመጨረሻም ወረዱ። ከዛ እዚህ ጋር ረፍት ናርክ እያላት ከፈረሱ ላይ እሱም አብሯት ወረደ። እንዴት ነው እንደፈራሹ ነው አላት። አዎ ትንሽ ያስፈራል ግን እየምለምደ ይመስለኛል እያለችው ነበረ። ለማንኛውም እንደዚህ ነው ብቻ ሌላ ቀን ቆይታን ለመምር ትችያለሽ ይላታል። በጣም ነው መሰግነው ትሏለች። ቆይ አንተ ግን ማን ያሳየ ብላ ጠየቀችው። ቦራን ወንድሙ እንደሆነ ነገራት። ከዛ እጇን አጣመረች። አሁንም ቢሆን ጣቷን እንዲያዩ ይመስላል። በሱ አይኖች ትዩ ነበረ። እጇን ያጣመረችው ጣቷን አየ አየና እኔ ምለው ቀለበትሽ የት አለ? መቼም አላወልቆም ያልሽው ቀለበት ምን ነው ጠፋብሽ እንዴ አላት። ጥዩ አለ መልሽ የለት ነው ለቦራን ቦራን ሳስበው ሚያፈቅረኝ ይመስለኝ ነበረ ግን ተሸውጃለሁ፣ ተታልያለሁ። ከዚህ በኋላ ያቺ የድሮ ደካማ አሊያ የለችም። ያቺ የድሮ አሊያ ሞታለች። እዛው አብራ ተቀብራለች። ሃይማኖቱን እዛው መልሽ ሄጃለሁ። እንግዲህ እሱ ከዚህ በኋላ የልጅ አባት ብቻ ነው። ለእኔ ምንም አይነት ትርጉም ሊኖረው አይችልም። አዎ አንተው እንደም ስለሆነ፣ እንደዛ ነው፣ እንደዚህ ነው እያልክ ምክንያት ልሰጠኝ ትችላለህ። ግን እኔ ደግሞ በጣም ተጎድቻለሁ እያለችው ነው። ከዛም ከሳታቶቹ በኋላ ወደ ቤት መጡ። ጂያን ህፃኑ ተኝቶ ነበረ። ከዛ በቀጥታ አስተኙት። ከዛ በቀጥታ ከመኝታ ክፍሉ ተያይዘው እየመጡ ናቸው። አሊያ ቶሎ ብላ ወደ መኝታ ክፍሏ መጣች። ቀድሞ እንደመጣች ከቦርሷ ውስጥ የደበቀችውን የልጇን ፓስፖርት እያወጣች ነበረ። ብዙ አሰበች፣ አሰበች፣ አሰበች እና ቀጥታ እዛ ክፍል ውስጥ ወዳለ ካዝና እየከተተችው ነበረ። ገና እንዳስቀመጠችው ድንገት እሞ መጣች። ወይዘሮ አሊያ ይቅርታ ስለረበሽኩሽ ነገር ግን ዘይነብ ተፈልግሻለች። እባክሽ መምጣት አለበሽ እያለቻ ነው። ከዛ በቀጥታ አልያ ዘይነብ ወዳለች በት ክፍል እየሄደች በአንድ በኩል ጂያን በረጅም ርቀት እያያን ነበረ። ይከተላታል። ከዛ በርጋ ቆመው ይጠባበቃል ምን ተፈጠረ ብለው ከብዙ ደቂቃዎች በኋላ አሊያ መጣች። ከመጣች በኋላ ጂያን ማውራት አለብን እያለችው ነው። በሌላ በኩል ሰዳከተን ብትሆን ዋናው ሳሎን ነበረች ፓ ጊዜን ከጠራቸው በኋላ ጂያን ጥሪው እያለች ነበረ። ሰዳከት ታስባለች። በሌላ በኩል ጀመል የሚገደልበት ሰዓት በጣም እየተቃረበ ነው ያለው። አሁን ሻይን ቪዳንም፣ እንዲሁም ዜሬንም አጠገቡ የሉም። ነርሷ ገብታ አንዳንድ ነገሮችን ቼክ ካረጋሽ በኋላ ወጣች። በረጋ ብቻ ሁለት ፖሊሶች አሉ የታጠቁ ፖሊሶች ቆመዋል። እነዚህ በሰዳከት የተቀጠሩ ገዳዮች ግን ቀጥታ ወደ አንድ ክፍል ገብተው የነርሶቹን ጋውን እየለበሱ ነበረ። መታወቂያም ይዘዋል። በደንብ አርገው ራሳቸው ነርስና ዶክተር ካስመሰሉ በኋላ ቀጥታ ግድያውን ሊፈጽሙ እሱ ወደተኛበት ክፍል እያመሩ ናቸው። በአንድ በኩል ደግሞ ጂያን እናቱ ስለፈለገችው መጣ። እሞ በቃ በሩን ዝግና በርጋ ጠብቂ እያላት ወደ ውስጥ ገባ። እሺ፣ ማየ ፈለገሽ ነበር? ምንድን ነው እያላን ነበር ፊቷ ቆሞ። እሺ፣ ጅ የሆነ ነገር ልነግርህ ነበረ አለችው። በይ ንገሪ ይላታል። ጥሩ ዜናብን አውርቻ አልነበረም አንተ ቅድም ከአሊያ ገወተ ነበር መሰለኝ፣ አልነበርክም ቤት ውስጥ። እና በብዙ ነገር ተስማምተናል እና ያው እንዴት መሆን እንዳለበት ሁሉንም ነገር ሀሳቡን ነግሪያት አለው። እች ልጅ የምንፈልገውን ነገር ካደረገችልን በኋላ ስትፈልግ ወደ መጣችበት ቦታ እንሸኛታለን። ለአሁኑ ግን ማለት ነው ኢማም ጠራለሁ፣ ትጋባላችሁ በስነስርዓት እኔ ካንተ የልጅ ልጅ እፈልጋለሁ ብላ ተናገረች። ጂያን እየቀፈፈው እየዘገነ ነው፣ ዝም ብሎ አያት። እሷ ደግሞ አይ አልፈልግ ምናምን ደግሞ የምትል ከሆነ ልጅቷ ትገደላለች፣ ምርጫ ያንተ ነው አለችው። እሺ ከምትገደልማ በቃ አገባት አለው። ችግር የለም። ጥሪያቸው ጥሪያቸው። መጥራት ያለብሽን ጥሪ ጥሪ። ኦሆ እስኪ አንድ ጊዜ ኢማሙን እዚህ እንዲመጣ ጥሪው እንገባለን በማለት ተናገረ። ከዛ በአንድ በኩል ሰዳከት እንዴት ጂያን በአንድ ጊዜ እሻለኝ ብላ ገርሟት ታየዋለች። እንዴት ሀሳቡን ቶሎ በፍጥነት እንደተቀበለ ሁሉ ግራ ገባት። በሌላ በኩል የጀመልን ለመግደል እየተቀጠ ሰዎች ቀጥታ ወደ ክፍሉ መታወቂያዎቻቸውን አሳይተው እየገቡ ናቸው። ፖሊሶቹ ግቡ ግቡ ብሏቸው አስገቧቸው። ሁለቱም እየገቡ አንደኛው መርፌ ይዟል። በቀጥታ የጀመልን በዚህ መርፌ ወግቶ ሊገላግለው ነው። በሌላ በኩል ሰዳከት እንዲሁም ጃን ተፋጠዋል። አሊያ ቀጥታ ዘይነብን ይዛት ወደ ውስጥ ገባች። ወደ ውስጥ ከገባች በኋላ እሺ ለማንኛውም ዘይነብ፣ ያው እማዬን እናንቺ እንድንጋባ ወስናለች። አለበዚያ መገደልሽ አይቀርም። ያው አሊያ ግዴ ነገር እምቢ እንደማት ተስፋ አረጋለሁ፣ ይህን ሀሳብ እንደምትቀበይ። ምክንያቱም ዘይነብን ወደ ቤተሰቦቿ ከላክናት ሌላ ነገር ነው የሚሆነው እያለ እየተናገ ሲናገር ነበረ እና አሊያ የምትይው ነገር አለ ብሎ እጅ ያለ አሊያ ድሉን ሰጣት። ከዛ አሊያ እሺ፣ ወይዘሮ ሰዳከት እኔ ሁለት ሀሳብ አለኝ። የመጀመሪያው ዶክተር እንደመሆኔ መጠን የምናገረው ነው፣ ይች ልጅ የአስራ ስድስት ሳምንት ነፍሰ ጡር ናት። ሁለተኛው ደግሞ እንደ አንድ እንደ አሊያ እንደመሆኔ መጠን የምናገረው እንዴት ነው ሰው አስገደሽ አምጥተሽ በግድ የምታጋቢው? አንቺ ማን ስሎንሽ ነው? ትንሽ እንዴ ስልጣን የሚባል ነገር እኮ አለ። እኛ በየትኛው ጊዜ ነው እየኖርን ያለ ነው? ስትል ሰዳከት ምን ማለት ነው? ምን ማለት ነው? ነፍሰ ጡር ናት ማለት እንዴት? እንዴት አልገባኝም ስትል ነበረ። አዎ በቃ የድሮ ፍቅረኛ ነበራት ብላ አሊያ ተናገረች። ነበረች አዎ ፍቅረኛ ነበረኝ። አባቴ ከሱ ጋር እንድገናኘ ይፈልግም ነበረ እኔ ግን በሚስጥር አገኘው ነበረ ብላ ስትናገር ሰዳከት በአንድ የነበርከው ያለችው ምን ምን ምን ምን ምንድን ነው ያለችው? እገልሻለሁ ብላ በአንድ ጊዜ እያነቀቻት ነው። በአንድ በኩል ጂያንና አሊያ ገላጋይ ሆኖ ማል ገብቶ ሊገላግሏቸው ነበረ። እሙ ነይ ነይ ውሰጃት ውሰጃት በማለት ዘይነብን እንድትወስዳት እየጠየቅሽ ነው። ከዛ አሊያንም አሊያ በቃን ጂጂ እያላን ነው አሊያ ወጣች። ከዛ በአንድ በኩል ሰዳከት እየተንቀጠቀጠች ነበረ። ከዛም ልታለቅስ ደረሰች። ብዙም አልቆየችም ማልቀስ ጀመረች። እማዬ ምንድን ነው ምንድን ነው ይሄ ምንድን ነው? ምን ጀመርሽ? ምን ብዬ ነበረ ይህን ነገር ተይው አላልኩም ነበረ። ይኸው አሁን ልጅቷ ያለችበት ሁኔታ የልጅ ልጅ ስትኝ ነበረ ይኸው፣ የልጅ ልጅሽ፣ ይኸው የተሸከመችው እያለ ነበር። በጣም ደንግጣ ነበር ሰዳከት። ስዳከት መርበት በጀመረች፣ እማዬ ምን ብዬሽ ነበረ፣ ይህን ነገር አቁሚ ብዬሽ ነበረ እያላት፣ ጃን፣ አንተ አባት መሆን ይገባ ነበረ፣ አባት መሆን ነበረ ባለችው፣ እማዬ፣ በቃሽ በቃሽ፣ ይኸውልሽ በጣም ብዙ እያናደርሽኝ ነው። ይበቃል፣ ይሄ በቃ። ስልክሽ እየጮ ነው። አንሺው፣ አንሺው፣ አንሺው፣ ቶሎ በይ፣ ቶሎ በይ፣ አንሺው። መልእክት እየደረሰሽ ነው። ምናልባት ኤ ጀመል እንደሞተና እንዳልሞተ ሊነግሩሻል አንሺው ሲላ ደነገጠች። እንዴት እንዳወቀ አልገባትም። ስልኩን እንደነሳቸው ሄሎ ወይዘሮ ሰዳከት እኛ ስራችንን ልንጨርሱ ሩስ ገብተን ነበረ። ነገር ግን አቶ ሙዛፈር ድንገት ሰዎቹን ወደ ውስጥ ይዟቸው ገባ። ፖሊሶች በመጨረሻም ነቁብን እያላን ነበረ። እንዴት ድንገት የጀመል ሊገሉ ሲሉ ሁለቱ ወንዶች እንደተያዙ እየነገራን አልነበረ። ሰዳከት ደነገጠች። እንዴት ጃን ከዚህ ሁሉ ጀርባ እጁ እንዳለበት ባይገባትም፣ ነገር ግን ደንግጣለች። ለምን ለምን ጃ ለምን ለምን ድን ያስቆምከው? ይሄን ነገር ለምን ድን ያስቆምከው? ያን ሰይጣን መግደል ነበረብኝ። ያን ሰይጣን ማጥፋን ነበረብኝ። ጂያን ምን ነክቶ ነው? ይሄን ድል አላገኘውም ነበረ አለችው እማዬ መጀመሪያ እኔን ማማከር ነበረብሽ። እኔን ሳታማክሪ ብቻሽን ምንም ነገር ማድረጋት ችም አላት። ይጸጸታል፣ ትጸጸታል። ኔ ልጅ ታዝናለኩ ለአንተ ብዬ ከሆነ አለችው። አልጸጸትም፣ ጸጸትም። ለምን ብዬ ነው የምጸጸተው እንዴ? ለምን ብዬ ምን አረጌ ምን አጥፍቼ እያላን ነበረ። እውነቱ ከታወቀስ እውነቱ ከወጣስሽ ትላለች። ምን የምን እውነት? በማለት ትኩር ብሎ አያት። በአንድ በኩል እሷ እያለቀሰች ነው ጂያን ጂያን ጂያን ይውልህ በጣም መጥፎ ነገር ያደረከው ማስቆም አልነበረብህ እኔን መስማት አቁመሀል እኔን እኮ አሰማኝም አለችው አረለም አደለም እማዬ ይህ ከመስማት አለ መስማት ጋር የሚያገናኘው ነገር አደለም ይውልሽ ይውልሽ ቆይ ቆይ አልተረዳሽኝም ይላታል ጂያን አንተ አባት መሆን ይገባ ነበረ አባት መሆን ነበረብህ እጀመል መትረፍ አልነበረበትም እያለች ሁለቱም እኩል እያወሩ ናቸው እሱ አልተረዳሽኝም ይላታል እሷ ደግሞ በራሷ ትናገራለች ሁለቱም መደማመጥ አልቻሉም ቆይ ቆይ ተገደለ ከዛስ ምን ይፈጠራል አንቺ ቆይ እርስ በርስ ልታባይ ነው እንዴ እማዬ እርስ በርስ እኮ እንጣላለን እኮ አላት። እኔ እንደዛ አላልኩም እንደዛ ይደረግ አላልኩም፣ ግን እውነት ውስጥ እውነት ውስጥ ለማንም አልናገርም ብዬ ለራሴ ምዬ ነበረ ምዬ ነበረ አሁንም ቢሆን አልናገርም ትላለች። እማዬ ነገሬ ንገርኝ እያለን ነው ጃን ጃን አልነግርህም፣ ይኸውልህ ጃን ይቅርብ ይቅርብህ እያለች ይህን ነገር መሸከም ከበዳት ስታስታውሰው ሁሉ ትንሽ ካቅማ በላይ ሆኖባት፣ ከዛ እሱ ግን ንገርኝ እያለ በጣም ሲጫናት፣ ነገር ግን እሷ የቦራን አባት የቦራን አባት ያሸለ ምጥማጥ የጀመል ነው በማለት ነገረችው። ጃን ይህን ሲሰማ ጭራሽ ጭራሽ ያልጠበቀ ያወቀው ነገር ነው። በአንድ በኩል ሰዳከት ደግሞ ይውል ጀመል ቦረን የእሱ ልጅ እንደሆነ ካወቀ ህፃኑን ጂያን ይወስድብናል፣ ይወስድብናል የልጅ ልጄን ይነጥቀኛል፣ ጅብ ነው፣ ስለማታውቀው ነው እሱ መጥፎ ሰው ነው እያለችው ነበረ። እሱ በአንድ በኩል ለማመን እየከበደው ነበረ። ነገር ግን እናቱ እያለቀሰች ይህን ነገር ማስቆም አልነበረብም እያለችው ጂያን መናገር ከበደው፣ አፉ ሁሉ ይተሳሰራል። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁር ተመልካቾች ቅጠል ቲቪ የዩትዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እናው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ፣ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በተተና የሚጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከ ምንገናኝ ድረስ በያላችሁበት መልካም ቆይታ።